የኢራን እስራኤል ጦርነት በተኩስ አቁም መቆሙ በተነገረ ማግስት ቱርክና እስራኤል ከባድ ፍጥጫ ውስጥ ገብተዋል። እስራኤል ቀጣዩ አትረኛ ቱርክ ናት ስትል ዝታለች። ባለፈው ሳምንት የቱርኩ መሪ ኤርዶጋን እስራኤል የናዚን ታሪክ እየደገመችው ነው ሲሉ ንዝልፋቸው ይታወሳል። ዛሬ ደግሞ ቴልአቪቭ አንካራ ላይ ዝታለች። ፍጥጫው ወደ ወታደራዊ ቁርቁስ እንዳያመራ ክፉኛ ተሰግቷል። ይህ በእንዲህ እንዳለ ለቀናት ከተደበቁበት ዛሬ ወደ አደባባይ የወጡት አያቶላ አሜሪካ ተኩስ አቁም የፈለገችው የእስራኤልን መውደማይታ ነው ሲሉ ተደምጠዋል። በዝርዝር እናስደምጣቸዋለን። በህወሀትና በፌዴራል መንግስት መካከል አስቸኳይ ድርድር እንዲጀመር ጀኔራሉ ጠየቁ። ሻዕቢያን ከጀርባ አሰልፎ ጦርነት ለመክፈት ዝግጅት እያደረገ መሆኑ የሚነገርለት ህወሀትና የፌዴራል መንግስቱን ለድርድር እንዲቀመጡ ጀኔራሉ ለዲፕሎማቲክ ማህበረሰቡ ጥሪ አቅርበዋል። ከመሽ የተሰማውን መረጃ እናስደምጣቸዋለን። በኬንያ መንግስት መውረድ አለበት በሚል በተነሳ ተቃውሞ በርካታ ሰዎች ተገደሉ። ከሞቱት መሃል ሶስቱ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 የኢራን እስራኤል ጦርነት በተኩስ አቁም መቆሙ በተነገረ ማግስት ቱርክና እስራኤል ከባድ ፍጥጫ ውስጥ ገብተዋል። እስራኤል ቀጣዩ ተረኛ ቱርክ ናት ስትል ዝታለች። ባለፈው ሳምንት የቱርኩ መሪ ኤርዶጋን እስራኤል የናዚን ታሪክ እየደገመችው ነው ሲሉ መዝለፋቸው ይታወሳል። ዛሬ ደግሞ ቴላቪቭ አንካራ ላይ ዝታለች። ፍጥጫው ወደ ወታደራዊ ቁርቁስ እንዳያመራ ክፉኛ ተሰግቷል። ይህ በእንዲህ እንዳለ ለቀናት ከተደበቁበት ዛሬ ወደ አደባባይ የወጡት አያቶላ አሜሪካ ተኩስ አቁም የፈለገችው የእስራኤልን መውደም አይታ ነው ሲሉ ተደምጠዋል። የእስራኤል የዲያስፖራ ሚኒስቴር አሚቻይ ቺክሊ ረቡዕ ዕለት በቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን ላይ የሰላ ጥቃት በመሰንዘር ቱርክ በአካባቢው ያላትን ሚና ክፉኛ ተችተዋል። ችክሊ ከእስራኤል ቻናል 14 ጋር ባደረገው ቃለ ምልልስ ቱርክ ቀጣዩዋ ኢራን ነች ያሉ ሲሆን ኤርዶጋን እስራኤል ላይ ላጋጠሟት ትልቅ ችግር አንዱ ነው ብሏል። ችክሊ ኤርዶጋን መርዘኛውን የጂሃዲስት የሙስሊም ወንድማማችነትን አስተሳሰብ ለማስፋፋት ከሊፋ የመሆን ህልም አለው። ይህ ደግሞ በጣም አደገኛ ነው ብለዋል። ከትናንት በስቲያ ጀምሮ የኔቶ መሪዎች ጉባኤያቸውን በሄግ ኔዘርላንድ እያካሄዱ ሲሆን፣ ለአስርተ ዓመታት የህብረቱ አባል የሆነችው ቱርክ በተገኙበት፣ ችክሊ ቱርክ በኔቶ ውስጥ መሆኗ የማይታሰብ ነው፣ ኤርዶጋንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወዳጅ ናቸው ብሎ ማሰብ አይቻልም ብሏል። ችክሊ የኤርዶጋን ንግግሮች የእስራኤል የጸጥታ ተቋማት ዋና አሳሳቢ ጉዳዮች መሆናቸውን ያረጋግጣሉ ሲል አስጠንቅቋል። የበንዲ እንዳለ ለቀናት ከተደበቁበት ዛሬ ወደ አደባባይ የወጡት አያቶላ አሜሪካ ተኩስ አቁም የፈለገችው የእስራኤልን መውደም አይታ ነው ሲሉ ተደምጠዋል። ካሜኒ አሜሪካ በቀጥታ ጦርነት ውስጥ የገባችው የጽዮናዊ አገዛዝ ሙሉ በሙሉ እንደሚወድም ስለተሰማት ነው፣ ነገር ግን አሜሪካ ምንም አላተረፈችም ሲሉ ነው የተናገሩት ጠቅላይ መሪው ሀገራቸው በድል አድራጊነት ወጣለች ያሉ ሲሆን ለአሜሪካ ጥቃት አጸፋውን ምላሽ እንደሰጠችም ነው የገለጹት። አክለውም በጽዮናዊ አገዛዝ ላይ ስለ ተጎናጸፍነው ድል እንኳን ደስ አላችሁ ሲሉ ለህዝባቸው መልእክታቸውን አስተላልፈዋል። ካሜኒ አሜሪካ በሀገራቸው ጥቃት ከፈጸመች እንዲሁም ከእስራኤል ጋር የነበረው ግጭት ከቆመ በኋላ ባስተላለፉት የመጀመሪያ መልእክት ነው ይህንን ያሉት። የኢራን ህዝብ አንድነቱን በማሳየት ህዝባችን አንድ ድምፅ ነው ያለው የሚል መልእክት አስተላልፏል ሲሉ

የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን እጅ እንድትሰጥ መጠይቃቸውን የጠቀሱት ካሜኒ ለአሜሪካው ፕሬዚዳንት አንደበት በጣም ትልቅ ነው በማለት ተችተዋል። ካሜኒ አክለውም እንደ ኢራን ላለ ታላቅ ሀገርና ሕዝብ እጅ ስጡ ማለት ስድብ ነው፣ እጅ መስጠት የሚለው ቃል በመዝገበ ቃላችን ውስጥ የለም ብለዋል። ትራምፕ በዚህ አጋጣሚ አንድ እውነት እንደገለጡ የጠቀሱት ካሜኒ አሜሪካውያን የኢራን እስላማዊ ሪፐብሊክን መቃወም ገና ከጅምሩ ሲቃወም መቆየታቸውን ነው ሲሉ አክለዋል። በህወሓትና በፌዴራል መንግስት መካከል አስቸኳይ ድርድር እንዲጀመር ጄኔራሉ ጠየቁ። ሻዕቢያን ከጀርባ አሰልፎ ጦርነት ለመክፈት ዝግጅት እያደረገ መሆኑ የሚነገርለት ህወሓትና የፌዴራል መንግስቱ ለድርድር እንዲቀመጡ ጄኔራሉ ለዲፕሎማቲክ ማህበረሰቡ ጥሪ አቅርበዋል። በህወሓትና በፌዴራል መንግስት መካከል ጦርነት ከመጀመሩ በፊት በአስቸኳይ ድርድር እንዲጀመር የጠየቁት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ናቸው። ጄኔራል ታደሰ ይጀምር ያሉት ህወሓት በተደጋጋሚ ሲያቀርበው የነበረው ፖለቲካዊ ድርድር ተብሎ የሚገለጸውን አይነት ንግግር ነው። ህወሓት በይፋ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ማበሩን ሳያንስ ፖለቲካዊ ድርድር ይደረግ የሚል ጥያቄ ያቀርብ ነበር። ህወሓት የሚያቀርበው የፖለቲካዊ ድርድር አጀንዳ በዋናነት እንደ ወልቃየት ያሉ አካባቢዎች ከአማራ ኃይሎች ተቀምቶ ወደ ትግራይ ስለመጠቅለልና የፌዴራል ስልጣን ስለመጋራት ነው። ይሁን እንጂ በፌዴራል መንግስት በኩል ህወሓት የሚያቀርበው የፖለቲካ ድርድር አጀንዳ ሌላ መዘዝ የሚያስከትል በመሆኑ ደፍሮ አልተቀበለውም። ይህንኑ ተከትሎ ህወሓት በይፋ ከፌዴራል መንግስቱ ጋር የሚያደርገውን ግንኙነት ችላ ብሎ የኢትዮጵያን ሉዓላዊነት ጥሶ ከሻቢያ ጋር ተነጋግሮ ድንበር ከፍቷል። ህወሓት እና ሻቢያ ግንኙነታቸውን አደባባይ አውጥተው ድንበር እስከመክፈት መዘለቃቸውን ተከትሎ የተፈራው ጦርነት ደርሶ የሚፈነዳበት ቀን እየተጠበቀ ነው። እንደ ጦርነት እወጃ የሚወሰደውን የድንበር መክፈት ባልሰማ ዝም ብለው የሰነበቱት ጀኔራል ታደሰ ወረደ በዛሬው እለት ወደ መቀሌ ያቀኑ ዲፕሎማቲክ ማህበረሰብ አባላትን አማላጅነት ልከዋል። ጄኔራሉ የፖለቲካ ድርድር ጥያቄ ያቀረቡት በዩኤንዲፒ የአደጋ ቅድመ መከላከል ቢሮ ምክትል ዳይሬክተር ኡርባን ሳልህ ለተመራው ልኡክ ነው። ፊት ለፊት የተደቀነውን የጦርነት አደጋ ለማስቀረት የሚሆን ዘላቂ ሰላም ለመፍጠር በህዋትና በፌዴራል መንግስት መካከል ፖለቲካዊ ድርድር ወሳኝ ነው ብለዋል። የተስተጓጎለውን የፕሪቶሪያ የሰላም ስምምነት ወደ ነበረው መልሶ ተግባራዊ ለማድረግ ፖለቲካዊ ድርድር የግድ መሆኑን ጀኔራሉ ተናግረዋል። ስምምነቱ ጦርነቱን ከማስቆም የዘለለ እምብዛም ያመጣው ዘላቂ ለውጥ አለመኖሩን የጠቆሙት ጀኔራሉ ችግሩ የሚመነጨው ቀድሞ ከፌዴራል መንግስቱ ነው ብለዋል። ተፈናቃዮችን ከመመለስና የትግራይ ሉዓላዊነት ከማስከበር አንጻር በፌዴራል መንግስቱ በኩል ትልቅ ክፍተት አለ በማለት ጄኔራሉ ክስ አሰምተዋል። ዳግም ወደ ጦርነት እንዳይገባ ከተፈለገ የፌዴራል መንግስቱ በጄኔራሉ አገላለጽ በወራሪዎች ተይዘዋል የተባሉ አካባቢዎችን ነጻ አድርጎ ተፈናቃዮችን በአስቸኳይ መመለስ አለበት ብለዋል ጄኔራሉ ጦርነት ለማስቀረት ወሳኝ ነው ያሉትን ግዛት ማስመለስና የፖለቲካ ድርድር ማድረግ በሚቻልበት ሁኔታ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚመክሩ ጠቁመዋል። ሲገሊ ያቀኑት አካላት ከዚህ ቀደም በተደጋጋሚ እንደሚመላለሱት አምባሳደሮች ጫና የመፍጠር አቅም ባይኖራቸውም አማላጅነቱን አድርሱ ተብለዋል። ከዚህ ቀደም ህወሓትን ለማግባባት በተደጋጋሚ ወደ ትግራይ ይጓዙ የነበሩ አምባሳደሮችና የዲፕሎማቲክ ማህበረሰብ አካላት የሰለቻቸው ይመስላል። አሜሪካን ጨምሮ የተለያዩ ሀገራት አምባሳደሮች በተደጋጋሚ ወደ ትግራይ አቅንተው ህወሓት ከኤርትራ ጋር አብሮ ጦርነት ለመክፈት ያዘውን አካሄድ እንዲያቆም ሲመክሩ ነበር። ይሁን እንጂ የህወሓትና የሻዕቢያ ግንኙነት ይበልጥ ተጠናክሮ የኢትዮጵያን ሉዓላዊነት ጥሶ ድንበር እስከመክፈት ዘልቋል። በኬንያ መንግስት መውረድ አለበት በሚል በተነሳ ተቃውሞ በርካታ ሰዎች ተገደሉ። ከሞቱት መሃል ሶስቱ ፖሊሶች ናቸው ተብሏል። ተቃውሞ ያሰሙ ሰልፈኞች ዊሊያም ሮቶ ከስልጣን ሳይወርድ አናቆምም እያሉ ነው። በጎረቤት ሀገር ኬንያ ከባድ ተቃውሞ ተነስቷል። የኬንያ መንግስት አጣብቂኝ ውስጥ መግባቱ እየተነገረ ነው። የተነሳውን ተቃውሞ ለማስቆም የጸጥታ ኃይሎች ወሰዱት በተባለ ጥቃት በርካታ ሰዎች ተገድለዋል። በጥቃቱ 16 ሰዎች መገደላቸው ሲነገር ከ400 በላይ ሰዎች ደግሞ መቁሰላቸው ተገልጿል። ፖሊስ የተቃውሞ ሰልፉን ለመበተን አስለቃሽ ጭስና ውሃ መጠቀሙንም ነው እየተነገረው። እንደ አውሮፓውያን አቆጣጠር በ2024 በሀገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኞቹ ሰልፈኞቹ ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። የመንግስት መገናኛ ብዙሃን የተቃውሞ ሰልፎችን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የተከለከሉ ቢሆንም ነገር ግን ክልከላውን በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል።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 ጉዳት ከደረሰባቸው መካከል ሶስቱ የፖሊስ አባላት መሆናቸውንም መግለጫው አክሎ ገልጿል። የሰብአዊ መብት ተሟጋች ድርጅቱ አሚኒስት ኬንያ የሟቾችን ቁጥር 16 አድርሶታል። አንድ አሚና ሙዴ የምትባል ሰልፈኛ የተቃውሞ ሰልፉን ለምን እንደተቀላቀለች ለቢቢሲ ስትናገር የልጆችን የወደፊት እድል ልመታገል ብላለች። እንደ ሀገር በተለይ በትምህርትና ሌሎች ነገሮች ወደ ትክክለኛው አቅጣጫ እየሄደ አለመሆኑን ይሰማኛል። ሀገሪቱና አመራሩ እኛን የሚያዳምጡበት ጊዜ አሁን እንደሆነ ይሰማኛል ብላለች።